ሁለተኛ ቢሮ የሥራ ባልደረባ ለሆነችው ለፋሲካ ቶላ ያዘጋጀ ነው ዝግጅት አለ። ይሄ ቶላ 500ሺ ብር እንሰጣለን። አረ ዙሩ እንደቀጠለ ነው። ተመልካቾቼ ሰላሙ አሌይኩም ወራህመቱላህ ወበረካቱ ድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሌ ሰላም ነው አልሐምዱሊላ። ዛሬ እንግዲህ ጥሩ ነገር ነው ይዤ ወደ እናንተ የመጣሁት። ጥሩ ነገር ነው ስላችሁ አንድ ሰው ጥሩ ደረጃ ሲደርስ የእሱ ደስታ የሚያስደስታችሁ፣ አንድ ሰው ተለውጦ ተቀይሮ ጥሩ ደረጃ ላይ ማድረስ የምትፈልጉ እንዲደርስ የምትፈልጉ ሰዎች ለእናንተ ጥሩ መልካም ነገር ነው ይዤላችሁ የመጣሁት። ይህንንም እንደሰማችሁት መ መግቢያ ላይ ለፋሲካ 500 ሺህ ብር እንሰጣታለን ብለዋሉ። ከዚህ ቀደም ታውቃላችሁ። ትላንትና ለናሆን ፎንቴ አንድ ሚሊዮን ፎሎ ከገባ መንሱር ጀማል 500 ሺህ ብር እንደሚሰጠው ቃል ገብቶለት ነበረ። በቃሉ መሰረት ደግሞ ትላንትና 500 ሺህ ብሩን በቼክ አስረክቦታል። አሁን ደግሞ በተመሳሳይ መልኩ እነዚህ ብሩክ ሪል ስቴት ለፋሲካ 500 ሺህ ብር እንሰጣታለን ግን እናንተ ደግሞ ታስፈልጋላችሁ ብሏል። እኛ የምናስፈልገው ነገር ምንድን ነው? ለእሷ የሚጠቅማት ነገር ከሆነ አድርገን አምስት መቶ ሺ ብሩን እንድትወስድ ብናደርገው ምን ችግር አለው? እስኪ በምን ምክንያት ነው የሚሰጧት፣ እኛ ምን አድርገን ነው ለእሷ አምስት መቶ ሺ ብሩ የሚደርሳት የሚለውን ደግሞ ከብሩክ ሪል ስቴት ከራሳቸው እንደበት ቪዲዮን ተከታትለን እንመለስ። መንሱር ጀማል ዋይዘዌ ለናሆን ፎንት ያረከው ነገር በጣም ሊያስደሰተን፣ እኛ ይህን መከተል ፈልገናልና የእኛ ቢሮ የስራ ባልደረባ ለሆነችው ለፋሲካ ቶላ ያዘጋጀነው ዝግጅት አለ። ይሄ ምንድነው? ብሩክ ሪል ስቴት ፔጅ ላይ አምስት መቶ ሺ ፎሎወር ሲገባ ለፋሲካ ቶላ አምስት መቶ ሺ ብር እንሰጣለን። እንደምታውቁት ኦልሬዲ ከዱባይ አንደኛ ፎሎወር ሆነናል፣ በካምፓኒዎች ሁለት መቶ ሺ በላይ ፎሎወር በማግኘት በተለይ ከኢትዮጵያ ካምፓኒዎች። የሚቀረን ሶስት መቶ ሺ ፎሎወር ያነሰ ነው። ይህንንም በስንት ጊዜ ውስጥ ነው ማድረግ ያለባቸው? በአንድ ወር ውስጥ ሶስት መቶ ሺ ፎሎወር ብቻ ስታደረጉት ለፋሲካ 500ሺ ብር የመስጠት ቻሌንጅ ጀምረናል። እንግዲህ ተመልካቾች እንደሰማችሁት ነው። የፋሲካ ደስታ የሚያስደስታችሁ እሷ ተለውጣ ጥሩ ደረጃ ላይ እንድትደርስ የምትፈልጉ ሰዎች ብሩክ ሪል ስቴትን ሄዳችሁ ቲክቶክ ላይ ፎሎ ማድረግ ነው። ቀላል ነው። እሱን ፎሎ ስታደርጉት ያለውን አምስት መቶ ሺ ፎሎወር ሲደርስ ደግሞ ቀጥታ ለእሷ ገንዘቡ ይደርሳታል ማለት ነው። ታቋታላችሁ ሁላችሁም ፋሲካን። በጣም የዋሃና ምስኪን ልጅ ናት። በዋህነቷ ነው እውቅናንም ያገኘችው እዚህም ደረጃ ላይ እየደረሰችው ነገር ግን አሁንም ደግሞ አምስት መቶ ሺ ብር ምንም ባይለውጣትም ያው ይለውጣል ማለት አይደለም። ነገር ግን ትንሽ ካለችበት ከፍታ ደረጃ ያደርሳታል። ስለዚህ ለሷ እስከጠቀማት ድረስ እኛ ምንም ለማይጎዳን ፎሎ ለምን አናደርጋትም? እኛን ምንም የሚጎልብን ነገር የለም። ከኛ ምንም የሚቀንስብን ነገር የለምና እሷን ፎሎ አድርገን አምስት መቶ ሺ ብር እንድትቀበል አድርገን ደስቷን ብንካፈላት። ሀቂቃ አንድ ወር ሙሉ ነው የተሰጠው ለስንት ለ300 ሺህ ብር ማለት ለ300 ሺህ ፎሎወር ተመልከቱ። አሁን ያለው 200 ምናምን ሺህ ነው፣ እና 300 ሺህ እንኳን ብንጨምርበት 500 ሺህ ይሞላል። እና እኛ ምን ያህል ማህበረሰብ ቲክቶክ ይጠቀማል፣ የኢትዮጵያ ማህበረሰብ ማለት ነው። አስባችሁታል? በትንሽ ጊዜ ውስጥ እናሳክዋለን ብልዬ አስባለሁኝ። እናሁን ፎንቴንም ታውቃላችሁ ምን ያህል ሰብስክራይብ ማለት እኔ ዩቱብ ስለምጠቀም በቃ ሰብስክራይብ ሰብስክራይብ ነው የምለው፣ ፎሎ ማለት ነው። ከዛ በኋላ እንግዲህ ያው አንድ ሚሊዮን ስለተባለ የሱ ደስታ ያስደስተናል። እሱ ደግሞ ይሄንን አምስት መቶ ሺ ቢቀበል የተሻለ ደረጃ ይደርሳል ተብሎ ታስቦ ፎሎ አደረግ ነው። ከዛ በኋላ አምስት መቶ ሺ ብሩን ትናንትና በቼክ ተቀበለ። ስለዚህ አሁንም ደግሞ ለፋሲካ እንደዚህ ቻሌንጅ እንጀምርላት እና ባንድ ወር ባልሞላ ጊዜ እንኳን አፋጥነን እርግጠኛ ነኝ አንድወር ራሱ የሚወስድብን አይመስለኝም። የሰው ደስታ የሚያስደስታቸው ሰዎች አንድወር ራሱ እርግጠኛ ነኝ አንድወር ሳይሞላ ይሄንን አምስት መቶ ሺ ፎሎ ሙሉ ሞልተን ፋሲካ በእጇ 500 ሺህ ብሩን ታስገባለች ብዬ አስባለሁኝ። ምክንያቱም የሰው ደስታ የሚያስደስታቸው በጣም ቅን የሆኑ መልካም የሆኑ ሰዎች አሉ። እኔንም እንኳን ይኸው ወደ 30 ምናምን ሺ ያስገብቶኛሉ። ሀቂቃ እና ያው ይህንን አድርጋችሁ እሷ ጥሩ ደረጃ እንድትደርስ ጥሩ ቦታ እንድደርስ ታደርጋላችሁ ብዬ አስባለሁኝ። በተለይ ደግሞ ስደት ያሉ እህቶቻችንን በዚህ መልኩ እንደዚህ ቻሌንጁ በዚህ ልኩ ቀጥሎ ለሁሉም ዙር ቢደርሰውና ሁሉም ቢለወጥበት ሁሉም ቢጠቀምበት፣ እንደዚህ ባለሀብቶች ደግሞ እንደዚህ ሰፖርት እያደረጉ ጥሩ ደረጃ ላይ እንዲደርሱ ሰፖርት ብንደራረግ ጥሩ ደረጃ እንደርሳለን ብዬ አስባለሁ። በጣም በጣም ስደት የመረራቸው ስደት ረጅም ዓመት የሰሩ በስደት እየተንከራተቱ ያሉ በጣም ብዙ እህቶቻችን አሉ እና ባለሀብቶች በዚህ መልኩ ቻሌንጅ ቢያደርጉ ያው እኛም እየቀጠልን እያደረግን የተባለውን ቻሌንጅ እየሞላን እርስ በርሳችን እናድግ ነበር እና ሁላችንም አሁን ብሩክ ሪል ስቴት ላይ ሄደን ፎሎ ማድረግ እንዳንረስ ሳ ሎ አድርገን እሱን የፋሲካን ደስታ ደግሞ እኔ ሰሞኑን አይታችኋል። ናሆም እንዴት ተደስቶ እንዴት ስቅስቅ ብሎ ሚዲያ ላይ እያለቀሰ እንደነበረ ታስታውሳላችሁ። እኔ እኮ የወደኩ ሰው ነበረ እንደዚህ ያልጠበኩም ነበር ራሴም ብለው በጣም እንግዲህ የደስታ እንባ እያለቀሰ ነበረ። ዛሬ ማልቀስ አልነበረብኝም ብሎ ያው አንዳንዴ ሳታስቡ ታለቅሳላችሁ። ያላሰባችሁት ያላቀዳችሁት ነገር ደግሞ ዱብ ብሎ ሲመጣ ያስለቀሳችኋል። እና እንደዚህ አይነት እድል እናንተ ሚስጣችሁ ለሁላችንም ያው ምን ካላሰብነው በላይ አላህ ሱብሃነ ወተዓላ ካይር ነገር ይስጠን። አሚን በሉ። በዛ ላይ ደግሞ ዱዓዬ መቅቡል ነው፣ አይታወቅም የማንዷ መስተጃብ እንደሆነ እና አላህ ሱብሃነ ወተዓላ ርስቃችንን ያስፋልን፣ በሰላም እንደወጣን ደግሞ በሰላም ሀገራችንን ይመልሰን። ሀቂቃ ስደት ላይ የሰው ቤት ያለን እህቶቼ፣ እንደኔ ስደት ምርር ያላችሁ ሰዎች ትኖራላችሁ ብዬ አስባለሁ። አላህ ሱብሃነ ወተዓላ ደግሞ ሰፊውን ርስቅ ይክፈትልን በሀገራችን በእርግጥ ሀገራችን ነባራዊ ሁኔታ በጣም አሳሳቢ ነው። ግን ቢሆንም ደግሞ ማን እንደ ሀገር ከባርነት ከሰው ቤት ጎንበስ ብሎ ከመስራት ሀገር ይሻላል። ና አላህ ርስቃችንን ያስፋልንና በሀገራችን ፋ ያርገን። እኔ ማለት የምፈልጋችሁ ነገር ደግሞ ከጎን ጎን ቢያንስ ለመስራት ሞክሮ ሀቂቃ ዩቱብም ቢሆን ያገኛችሁትን ነገር ለመስራት ሞክሮ አሁን ላይ እጃችሁ ላይ ቤት ውስጥ መዳም ቤት ዋይፋይ ያለ ስልካችሁ ደግሞ ጥሩ ስልክ ነው፣ የፈለጋችሁትን ነገር ማግኘት የምትችሉበት ስልክ ነው፣ መስራት የምትችሉበት ስልክ ነው። እና ቢያንስ እንኳን ዩቱብም ተጠቅማችሁ ለኢትዮጵያ ኑሮ ውድነት ይጠቅማችኋል ብዬ አስባለሁ። ከሰራችሁ የማይከፍል ነገር የለም፣ ከተሰራ ይከፈላል። ያው የኛ አንዳንዴ ድፍረስ ምንድን ነው ማውራው፣ ምን ሰራለው ዩቱብ ላይ ምናምን የሚባል ነገር አለ። አይዲያው ራሱ ይመጣላችኋል። ይሄው እኔን እያያችሁ አይደለ ያው አልሐምዱሊላ፣ እየተንቀሳቀስኩ ነው። በአቅሜ ደግሞ እየከፈለኝ ነው። ግን ቢሆንም ደግሞ ከዚህም በላይ ተስፋ አደርጋለሁ። ሀገር ሲሄድ ደግሞ በደንብ እሰራበታለሁ ብዬ አስባለሁ። አሁን ላይ እየሰራሁበት አይደለም፣ ማለቴ እንዳሰብኩት እንዳቅጥኩት አይደለም። ምክንያቱም ያው ነጻነት የለኝም ለመስራት ማለት ነው። ወይ ቪዲዮ እንደዚህ እየሰራሁ እያለ ሰዎች ይመጣሉ፣ እደነግጣለሁ፣ አቆማለሁ። በቃ ብዙ ነገር አለው ታውቃላችሁ ወይ ልጆች ይጠሩኛል ወይ፣ ልጆች ያለቅሳሉ። ብቻ ፍሪ ሁናችሁ መስራት አትችሉም። ተደብቄ ነው የምሰራው። ብዙዎቻችሁ ደግሞ እንደዚህም ሁኜ ተደብቄ ስሰራ እያያችሁኝ እንዲ፣ አሸባሪ ነሽ ወይ ለምንድን ነው የተሸፈንሽ? ሆነና ምን ትሉኛላችሁ። ያው ሰዎቼ፣ በተዘዋዋሪ ሶሻል ሚዲያ ሁላችን የምንጠቀመው አይደለም በሆነ ቦታ ተቆራርጦ የደረሰ ቪዲዮ ቢመለከቱ ያው እኔነቴ ግልጽ ከሆነ ማለት ነው ደስተኛ ላይሆኑ ይችላሉ። ብዙ አረቦች ያው ፍላጎት ላይኖራቸው ይችላል ቤታቸው እንዳይቀረጽባቸው። አሁን ከኔ ጀርባ ያለው ቤታቸው ነው። ያን ያን እንዲቀረጽባቸው አይፈልጉም። ስለዚህ እንደዛ ስለሆነ ነው እንደዚህ ደበቅ ያልኩት። እንሻላህ ደግሞ በሰፊው ሀገር ስገባ በደንብ እሰራበታለሁ ብዬ አስባለሁ። እናንተ መኔ ሰብስክራይብ፣ ሰብስክራይብ፣ ሰብስክራይብ፣ ላይክ፣ ላይክ፣ ላይክ አድርጉኝ። ይመቻችሁ ውዶቼ። ፋሲካና አስተስታት ለማለት ነው። የዛሬ ቆይታ ይህን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንመጣ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።